ጥሪ ሂድና ሰው እንኳን ባትሆን እራስን ይቻል። ያው ዊ ወሬያቸው አይጥም ፊልም እንኳን እስኪ ፊልም እኔ ምናምን ስትይ ይገርምሻል። ያው የሆነ የፍቅር ፊልም እንይላል። እነሱ ፍቅር የሚሰሩት ቢች ዳር ሆነው፣ ማርቼዲስ መኪና ይዘው፣ ፕራይቬት ጀት ውስጥ ሆነው፣ ቦት ውስጥ ሆነው ያ የሚጠጡት ንዩ ምናምን ነገር

አሄት ዳ በተለይ የጭንቅላት ድሃ ስትሆን፣ አይዶን ላቭ ዩ አይዶን ላቭ ዩ ዩጋዴምት አይዶን። አሁን ማነው ኪንግ የምትለው? እሱም ድሃ እሱም ድሃ፣ ግን እሱ ይሻላል። አትሊስት ሀብታም ለመሆን ይጠራል። አሁን አዶናይ ምን? እሱም ድሃ። ገንዘብ የሚሰራበትን ሀገር ትቶ ገንዘብ የማይሰራበትን ሀገር ላይ መጥቶ ልክ እራሱ ሰርቶ እንትን እንዳለ ሰው እኔ ሰው መርዳት ወዳል፣ ይላል ከዛ እርዱኝ፣ ይላል። እኔ የሰው ልጅን የምረዳው ከጊዜ አውጥቼ ብቻ መጀመሪያ እርዱኝ፣ ልርዳ። እኔም አፋልኝ፣ እርዱኝ፣ ልርዳ ማለት ዩ ደድ ደብጋድ። አሁን እጅ በእጅ መያዝ ደሀ ሳይሆን ድህነትን ያጥፋልን? ጆሴፍዬ፣ አይደለም፣ አይደለም፣ አይደለም፣ አይደለም። ድህነትን ያጥፋልን። ደሀ የምንለው በሲንግል ስንወስደው ሲንጉላር ስንወስደ ነው። ፖፕሌሽን ስንወስደ ደግሞ ድህነቶች እንላቸዋለን። አየ ስለዚህ በአሁን ድህነትን በግላችን ነው መታገል ያለብን። እኔ ማለት በግላችን መታገል አለብን። በግላችን በተለይ ልጆቻችንን፣ ሴቶቻችንን፣ እኛን እያጠመዱ የሚይዙ ወንዶች ስራ ስትልም ማይሰራ ገንዘብ ስሰጠው ማይሰራ። ድሃ ጌታ ያጥፋለን፣ አጥፋን። እኔ ጌታ ዛሬ ዛሬ ዛሬ ተነስቼባቸው ነበር ድሃዎች። ምክንያቱም ድሃ ስትሆን ሀብታም ናት ታስቀምጥ። ድሃ ስትሆን አስወድ። ድሃ ስትሆን ሀብታም ናት ታስቀምጥ

ስራ ስለሆነ ሪስፖንሲቢሊቲ ወስዳችሁ ለራሳችሁ የስ ለሌሎች ነው እንድትሉ፣ ራስ ላይ የመስራት ወይም የሚል የስምንት ሳምንት ኮርስ በነፃ ነው። ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ። መቶ አርባ ምናምን ሰዎች ተመዝግበዋል። እኔ ባዮ ላይ ግቡና ቴሌግራም አለ። ቴሌግራም ሊንኩን ክሊክ አድርጋችሁ ተመዝገቡ። አሁኑ ባዮ ገብታችሁ ሊንክ አለ። ነፃ ነው። ምንድን ነው የሚያደረገው ሱ መሰለሽ ኮርሱ እዚያ ጋር ሰባት ሺህ እስከ አስር ሺህ ዶላር የሚያወጣ ኮርስ ነው መሰጣችሁ፣ በቪዲዮ ማለት ነው። ምንድን ነው የሚሆነው? ራስ ላይ መስራት ማለት ነው። እኔ ማን ነኝ? ከየት የመጣሁት? ምን አይነት አስተሳሰብ ነው ያለኝ? ይሄ ሊታች የምታደርጓቸው ነገሮች አሉ፣ መጣል ያለባቸው ነገሮች ብዙ የምንጥላቸው ነገሮች አሉ። ገብታችሁ ከዛ ጠንካሬያችሁን እና ድክመታችሁን አውቃችሁ ከዚህ በፊት ፉንጋ የተባላችሁ ሰዎች ካላችሁ እኔ ቆንጆ ነኝ እንድትሉ። አንዳንድ ጊዜ የሰዎችን ኦፒኒየን የእናት የአባት የወንድም የስፈር ኦፒኒየን እኮ ይዘን እኮ መጠ እኛ እሱንም ብለን ቁጭ አይደላችሁ። ሰነፍ አይደላችሁ ተብላችሁ ነው እንጂ አይደላችሁ። ፉንጋ አይደላችሁ ተብላችሁ ነው እንጂ አይደላችሁ ጊዜ ያንን ውስጣችሁ ያለውን ነገር ያንን መክሊት አወጣችሁ ጥንካሬያችሁና ድክመታችሁን አይታችሁ ከዛ በኋላ ማግባት ስትፈልጉ እንድታገቡ ከፈለጋችሁ ቢዝነስ ከሆነ እንደ ፍል ግን፣ ዋናው ምንድ ነው ለራሳችሁ የስ ለሌሎች ኖ የሚል ኮርስ ነው። ታዲያ እናቶቻችሁ ሲደቡ ከሶስት ወር በኋላ ይነዋት ኖ ኖ እስካሁን የምልከው ሳንቲም ይቆማል፣ እያላችሁ ከእናትና ከአባታችሁ ከወንድሞቻችሁ ነው ማፋታችሁ ይዘበይ እሱን ዳስ ማይ ጎል ዛሬ ኖ ያላችኋቸው ፋሚሊዎቻችሁ ነገ ስር ቤተሰብ የሚበተነው ባልና ሚስት የሚጫለው እህቶቻችን በተለይ ሴት ልጅ የምትሸከመው እዳ በተለይ አረብ ሀገር ምንም ምንሆን፣ ወንዱ እንዲሁም ሴት ልጅ። ምክንያቱም ወንድ ልጅ በተፈጥሮም እንደዚህ እርዳታ ቤተሰብ እርዳታ ላይ ትንሽ ገለል ያለ ነው። ከአንድ ካልኮረኮምከ በስተቀረ አምጣ አምጣ ካላልከው፣ እኔ አሁን ከሳምሪ እና ከናቴ ብትል ሳምሪ ትንሽ አምጪ አልላትም እንጂ ትንሽ እንትኑ ያላት ለሴት ልጅ ናት። እኔም ለቤተሰቦቼ ነው። ወንድ ልጅ ብዙም አይደለም፣ ሴት ልጆቻችን። ከዛ ላይ ደግሞ እሱ ብቻ አይደለም፣ ወንዶቻችን ደግሞ ሴት ለሚጠቀሙት ጉድ። ሀቢባ ቤት ብትገባ ጉድ ነው የምትሰማው። ሳ ቢባ ትከተላታለ። ሀቢባን ትከታተላታለህ። ማንን? ሀቢባን። ሀቢባን አልከታተላትም ብዙም ነው በቃ ሴቶች እንዴት እንዴት ገንዘብ እንደሚባሉ በወንድ እዛ ላይ ሰርች ማረች በቃ የእሷን የእሷን የሆነ ብታይ በቃ ሴቶቻችን። ሌላው ደግሞ ኮሚኒቲው አሁን ለምሳሌ እኔ ለሆነ ወንድ በር አልሰጥም ብዬ ሪሌሽንሽፕ ባልባረክ ኮሚኒቲው አንቺ ይላል የተጣለንበትን መንገድ ግን አያውቅም። እኔ ራሴን አድኜ ማለት ነው ራሴን አድኜ፣ አይ እኔ እንደዚህ አይነት ነገር ውስጥ አልገባም የምንል ብዙ ሴቶች አለን። ከዛ እንሰደባለን በኮሚኒቲ አያረ እሷ ኮ እንደዚህ ናት፣ እሷ ኮ እንደዚህ ናት። ምክንያቱ ግን አያውቁትም። ፎንቃም አይደለም ምንም አይደለም። ችግሩ ምንድን ነው? ጥቅም ለጥቅም የሚቀርብን ወንድ አቮይድ ማድረግ፣ ሴቶች መልመድ አለብን። በተለይ ፍቅርን የሆነች መርዝ የፍቅርን መርዝ ይዞ መጥቶ ምላሱን እንዲህ አድርጎ እኛው ሴቶች አደለን ልባችን ሽል እንደ ሲ በዛ በስንፈታችን ውስጥ ገብቶ ብራችን እንዲህ ሲል እንደን ያለችዋ ሴት ኖ ኖ ኖ፣ ወይት ወይት፣ ስቶፕ ስቶፕ ስትል ትሰደባለች። አመቱን በሙሉ ማለት ነው እድሜ ልኳን እሷ እሷን ከዚህ በኋላ ኢትዮጵያ ወንድ አያገኛት። አዎ እኔ ኢትዮጵያዊ ሆኖ ድሃ ወንድ ከሆነ አያገኘኝም አያገኘኝም። ምክንያቱም እኔ የምፈልጋቸው ነገሮች በጣም ውዶች ናቸው፣ ምክንያቱም እራሴ ላይ ውድ ነገር ስለሰራሁ። አንቺ ምን አለሽ ደግሞ ይሉኛል። ምን አንቺ ምን ትሰጫለሽ? እኔ ቁንጅና ይበቂ ነው፣ ሴት መሆን ይበቂ ነው ምን በቂ ናት። አትሊስት አውራለታለሁ፣ አጫውተዋለሁ፣ አዝናነዋለሁ፣ ህይወቱን እቀጥልለታለሁ ብር ካለሁ። ብር ከሌለው አሳጥረዋለሁ፣ ህይወቱ ጭቅጭቅ። ብር እኔ ደስ ደስ ይለዋል። ይኸውላችሁ፣ እኔ ደስ ካለኝ በህይወቴ ደስተኛ ከሆንክ ቤተሰቤን፣ አካባቢን፣ ጎረቤቴን ያስደስታል። ድሃ ከሆንኩ ግን ኛኛኛኛኛ ስ ስለዚህ ወንዶች ስትመጡ ብር ይዛችሁ ነው። ሌሎች ሴቶች ብር ሲሉ እዚህ ሁላችሁ እንደሰሙ እንፈልገው ነገር፣ ሴቶች ብዙ ጊዜ ብር ሲሉ ብር የሚወዱ ያደርግን እንወስደዋለን አይደለም። ብር የሚፈልጉ ለምን ታውቃላችሁ? ካገቡን በኋላ በኢኮኖሚን ምክንያት ትዳራቸው እንዳይበጠበጥ ነው እንጂ ብር የሚፈልጉት ል የብር የተለየ ፍቅር ኖሯቸው አይደለም። ሊዘራቸው አፌክት እንዳያደርጋቸው አንዳንድ ጊዜ አምሳ ስድስት ጫማ ይገዛሉ፣ ይዞ ችግር የለውም። ጫማቸውቤት ገንዘብ ከሚቀመጥ እዚህ ተደረድረዋል። ዋና ፖንቴ ግን እህቶቻችን ኢምፓወር ማድረግ ነው። ያኔ አላማ ለምሳሌ የሆነ ወንድ ደውሎ እንደዚህ እንደዚህ ካልሽ አትስጪው ከምላት ይልቅ እኔ እህቶቻችን ለምን እንደሚሸወዱ ታውቂያለሽ? ሻሻን ለምን እንደሚሰሩ ታውቂያለሽ? የመጀመሪያው የሚሰሩበት ትልቁ ነገር ምንድነው? ኢንሴኪሪቲ አለባቸው ውስጣቸው። ስለዚህ እነዚህ እባብ ይሁን ወንዶች ደግሞ የገቡና በኢንሴኪሪቲያቸው፣ አንቺ እኮ ቆንጆ ነች ስትባል እዛ እየሰራች ማዳም ቤት የሆነ ሰው ከቆንጆ አለኝ የሆነ ሰው አሜዚንግ አለኝ ኖ ቆንጆ ያለች ቆንጆ ስለ ከልቡ ስለሆነ ሳይሆን ለምንድን ነው ያለ የሚለውን ነገር እራሳው ወንድ ልጅ ቆንጆ አለኝም አላለኝም ቆንጆ ነኝ ብላ ማመን አለባት አንድ ሴት ባይዘ ወይ ግን እኛም ራሳችን እኮ ራሳችን ላይ ኢንቨስት ማድረግ አለብን፣ ቆንጆ ለመባል ሴቶቹም ራሳቸው ችግር አለባቸው። ምን ያደርጋሉ መሰለኝ፣ ሴቶቹ ራሳቸው ሁለት የተለያየ ካልሲ ይለብሳሉ። ጥፍራቸው እንዲና እንዲ ይለ የእግራቸው ጥፍር። እኔም ወንድ ሲኖርና ሳይኖር ልዩነቱን ልነግር አልችልም። ወንድ ካላልኩኝ እንዲህ እንዲ የጎረጎርክ የእንትን አይቀርም

አልጋ ላይ ሼር የማደርገው የለም የሚያቅፈኝ የለም፣ ከልጆቼ ጋር ነኝ። የራሱ ጉዳይ አልኩና ገረመኝ። ግን ለራሴ አሁን ይንን ምን ለ ወንድ ሲኖር የኔ ናት ጸደት ነው ምክንያት ወንድ ስላለ ስለሌለ አይደለም። ኦኬ የማይመቸው አለ። ሴቶቻችን ግን ሁለት የግራ ካል ስታደርጊና ውደደኝ የለም ውጪ ላይ ጸጉሯ ለቀ ተዳቷ እንዲ እንዲ እንዲ የምትል በጣም ብዙ ሴት አለች ቴር ታጠቡ በደምብ ተጸዳዱ። እዚህ ላይ ከስራ ውስጥ እንዲቆልና እንዲህ ብላ ምትመጣም ማለች አሰሩ እያልኩኝ አይደለም እንደዚህ ብላ፣ ከዛ በኋላ ፀጉሯን እዚህ ጋር ተለጥፍና ጽዳት የሚባል ነገር ዜ ብዙ ወንዶች ይላሉ። ግን ሳሚ፣ እኔ አሁን እንደዚህ ማለት ሳይሆን ብዙ ወንዶቻችን ጽዳት ጽዳት ይላሉ። ጽዳት ሲሰድቡን ሴቶቻችንን ጽዳት ምናምን ይላሉ። ጽዳት ትንሽ የሆነ አሁን ሳሚ ቆይ ግልጽ ተናገር።

አለርሱእነፍ ፐርሶናሊቲ እሺ፣ እኮ አንቺ የሚገርመው እንደውም መጽሐፍ ላጽፍሽ እፈልጋለሁ። እኔ አንቺን አይቶቻችን እንዴት መናገር እንዳለባቸው እንዴት ወክ ማድረግ አክት ማድረግ ራሳቸው እንዴት መሆን እንዳለባቸው መጽሐፍ አጽፍሻለሁ። ከጂጂ ወደ ጂጂ ኮ እንዴት እንደመጣች ታይቶ ከጂጂ ወደ ጂጂ ኮ እንጽፋለን። ቃ እራስሽን ነሽ እና ይሄ ላይክ ይሁን ላይክ ልብስ ትለብሺና ይሁን ልክ ካምፈርተብል ወቅ በጣም ተመ- ተካምፈርተብል ነች የእኛ እህቶች እኮ ልብስ ለብሰው ትጠብቀቅ ብለው ልጅ ሰው እንትን ኧረ ሪላክስ አድርገህ ምናምን ብለው በግድ እኮ ነው ታኮ ጫማ ጂንስ አድርገው ታኮ ጫማ እና ጂንስ አድርገው ቢች፣ ባለፈው ካሊፎርኒያ ሳያቸው ነበር። እንዴት ነው ታኮ ጫማ እና ጂንስ አድርጋችሁ ቢች ወቅ የምታረጉት ከማን ነው? ሳሜ እኔ እሱ ነገር ላይ ልጠይቅህ። ቤች ላይ ቤች ላይ ምን ለብሰን እንድ እንድ ፎቶ እንድንነሳ ነው የሚፈልጉት? እኔ ግራ ግብት ሚ በቀደም ልጄ ብች ላይ ለእሷ እንኳን ለሌላ እንትን አድቨርታ እንትን ምንድን ነው ማስታወቂያ ለማድረግ የሰራችው ቪዲዮ አለ እና እና የወረዱባት ወርጭብኝ ወርጭብኝ እንዳይመስል ምን እንድትለብስ ነበር የተፈልግ? እንኳን እሷ እንደዚህ አይነት ቆንጆ ሰውነት ያላትም፣ እኔ ዘረጠዋ እራሱ እኮ ቢች ላይ በዛች ፓንት ነው በዛች ፒኪኒ ነው የምወጣው። እንዴት አድርጌ አንደኛ ሙቀቱ ከስንትና ስንት ግራድ በላይ ነው። ፀጉር ፀጉር ራሱ እንደዚህ ካልሰበሰብክ በስተቀር አንዳንዴ፣ እምታውቀው አለ ቫኬሽን ስትሄድ፣ ያ ፀጉር ራሱ ብትቆርጠው ደስ ይላል ከሙቀቱ የተነሳ። ሲሪስ እግዚአብሔር ምስክሬ ነው ብትቆረጥ፣ ደስ ይላል ፀጉርን። እንኳንስ ልብስ እንኳን አያስፈልግም። ምን ምንልበስ ይችላል እንግዲህ እንግዲህ፣ ይህንን ሹራብ አሁን ብርድ ሀገር ስለሆነ ሹራብ ለብሼ መጥቻለሁ ስለሚበርድ። ግን አስተሳሰባችሁን ቀይሩ ፕሊስ፣ ልጆቻችን ማለት ነው። ባህል ሌላ ነው። እኛ ኢትዮጵያ ውስጥ አደለም እየተዝናናን ያለ ነው። ኢትዮጵያም ደግሞ ብንሆን ውሃ ላይ የፈለገ ቢሆን ውሃ ላይ አይለበስም። እናቶቻችን እንኳን አይተህ እንደሆነ ሰብሰብ ባርገው እንድችይዘው እግዚአብሔር ይዘው ነው የሚሻገሩት ወንዝ። እስከ እንትናችን ምሽል ነዋኝ እንዴ? ግን ጂጂ ይላቸው ይዘ የሆነ ዲዛይነር ልብስ ለብሳ ተበቀጥላ ከምታረገ ሴት ይልቅ ኮንፊደንት ሆና ያለ ልብስ ወይም ወፍራም ብትሆን እንደፈለግሽ፣ ወንዶችን አስትራክት የሚያደርገው ነገር ምንድነው? በራሷ የምትተማመን ሴት፣ በቃ ፖላይት ሆና ግን በራሷ ተማምና እን